ሰላም አለይኩም ይችን እህታችንን ኮየት አየር መንገድ ነው ያገኘኋት። ተናገሪ። በኢትዮጵያ አስራ ሁለት ነበረ የሆነ ክፍል ቆልፎ ማለት ነው አሻራ መግባት አ

ልጆች አው ለልጆች፣ እንግዲህ እንደሰማችሁት ነው። እህቶቼ እራሳችሁን ጠብቁ። እህት ምን እንዳለች እንግዲህ ሰምታችኋል ብዬ ያስባሉ። ለምን ብትሎት እኔ እዛ ሀገር ኳይት ማግባት አልችልም። ከዚህ በፊት ካንስለት ስላለ ማግባት አልችልም። እኔ ዱባይ መሄድ እፈልጋለሁ ስል አይ ችግር የለውም ማግባት ትችይዋለሽ፣ እንደ በፊቱ አይደለም፣ ተቀይሯል ምናምን አሉ። እሺ ብላ እንግዲህ፣ እኔም ቢሆን አምናለሁ። ለምን ብትሉት እንግዲህ እነሱ ያውቃሉ፣ አምናለሁ። እንግዲህ እሺ ብላ ተሰራ ቢዞ አለቀብለም ነገር ከዛን አሁን እንግዲህ እሷ መንገድ ላይ ሲደርስ ምን እንደተፈጠረ አያቸው። ሰማኒያ ሽብር ነው የከፈልኩት አለች። እንግዲህ ሰማኒያ ሽብር ነው እንግዲህ እነሱ ያዩት እንጂ የእሷ እንግዲህ አስቡት እንግዲህ አስቡት እንግዲህ ይሄ ቅርንጫፍ አዲስ አበባ ምንድን፣ ሶሪ ጅማ ላይ አለ ብላለች። እንግዲህ ጅማና የት እንደሆነ እዛ ሀገር አለ ብላለች። ራሳችሁን ጠብቁ እባካችሁ እንግዲህ። ቲሸርት አለ፣ ስልክ ቁጥር አለ፣ የራሳችሁን ጀነሶች አሉ። እንግዲህ ይሄ አምና ነው እንግዲህ የተቀበለችው። እንግዲህ አስቡት እንግዲህ መንገድ ላይ ሲደርስ የተፈጠረው ነገር እንግዲህ አስቡት። በጣም ከባድ ነው፣ በጣም ከባድ ውድ ቤተሰቦች፣ ራሳችሁን ጠብቁ እባካችሁ፣ እባካችሁ ራሳችሁን ጠብቁት። እቺ ታችን እንግዲህ ጅማ ላይ አለ። ይሄ ኤጀንሲ ጅማ ላይ አለ ብላለች። አዲስ አበባ ላይ አለ ብላለች። እኔ ኳይት ማግባት አልችልም፣ እዛ ሀገር ማሄድ አልችልም፣ ከዚህ በፊት ካንስለት ስላለ ማግባት አልችልም ብላ ነው ለነሱ አውርቻለሁ አለች። እኔ ዱባይ ማሄድ ፈልጋለሁ ብላለች። እንግዲህ አይ ዘመኑ ስለተቀየረ እዛ ከዚህ በፊት አይደለም ስለተቀየረ፣ ማሄድ ትችያለሽ፣ ችግር የለውም አለች እንግዲህ። እኔም ቢሆን አምናለሁ፣ ለምን በቃ እነሱ ያውቃሉ አምና አለው። ስለዚህ አምና ሁሉም ነገር አለቀ። ሰማኒያ ሽብር ከጨርሻለ ያለች ሰማኒያ ሽብር ነው የጨረስኩት አለች። እንግዲህ አስቡት መንገድ ላይ ስትደርስ ምን እንደተፈጠረ በጣም ከባድ ነው። ወይ ግፍ፣ ወይ ግፍ፣ ወይ ግፍ፣ ወይ ግፍ! እንንጃ በእውነት እቺ ታችን እንግዲህ እንንጃ ብቻው እግዚአብሔር አስባት። ራሳችሁን ጠብቁ እባካችሁ እህቶቼ። ሰላም አለይኩም። ይችን እህታችንን ኩዌት አየር መንገድ ነው ያገኘው። እስኪ ተናገሪ፣ ማን ነበር? ስለ ሰሜን አዚ ቀበል። እሺ በኢትዮጵያ 12 ነበረ የመጣው ወደ ኩዌት። አሃ እሺ። እንደመጣው የሆነ ክፍል ቆልፎ አስገቡኝ፣ እዚው ፖሊሶቹ ማለት ነው። ከዛን አሻራ ሰረቀ፣ ካንሰሌሽን ምናምን መግባት አትችልም ኩዌት አሉኝ። እሺ

ትኬት ይቆረጥልሻል ግቢ ሲባል ገባሁኝ። ከእዚያ እኔ ትኬት ዋጋ ጨምሯል ሰላሳ ሺህ ብር አምጪ ያለች፣ እሱንም እሺ ብዬሽ ተበድሬ ሰጠዋል። ከዘመና ፊሰጅ ጥቃቶ ስሟን አላቃትም። እዚህ ለቤክ ኤጀንሲ ያለው ነው የሚያውቃት፣ አለ አለ እዚህ የሚሰራ